ከኢትዮጵያ ደስ የሚልሽ ነገር ምንድን ነው? ደስ አይለኝም። ትዳርስ እንዴት ነው? እግዚአብሔር ይመስገን አላገባም። ምን ነው የምትሰሪው? መክሊት ተማሪ ነኝ። ተማሪ የት ትምህርት ቤት? ህጻናት ምን ተብለው ሲመረቁ ትሰማለ? ውለዱ፣ ክበዱ። ህፃናት አሪፍ ነው። የት ነው የምትማሪው? ገደልግቡ፣ ገደልግቡ፣ ገደልግቡ ሴቶች ቢበልሱት ቆንጆ ነበር። ሴቶች ናችሁ። አላገባሽም እንደ አላገባውም። ነጽ ዞር በላ። ከሀገር ውስጥ ማን ነው መደግፍ? ጊዮርጊስ፣ ጊዮርጊስ ምክትል ሳጅን ምክትል ሳጅን ቀጥታ ወደ ጥያቄ። ተንጋሎ አይነበብም። አዳምጣም አይገባ። ሰርተ ነው ብዙ ወረቀት ይጨርሳል። ብዙ ወረቀት ይጨርሳል። አለቀ ወረቀት ጨርሰ። ወደ ኮባ ስገባ ነው የሚገባ። የሚቆላ ነገር ጥቀስ። ጉርምስና ላይ ያሉ ወንድም ሴትም ሰዎች በጣም ነው የሚጥናሉ። በጣም ነው የሚጥናሉ። ሰው የደበቀውን እውነት መቼ ሊናገር ይችላል? ሲገረፍ። ምን ይጠጠፋል? ሰው ሰው እንደ ሰፈሩ ነው እንዴ፣ እንደ ሰፈሪ የሆነ ሰው እንዲህ ይቀነጥስ ይችላል። እሺ መክሊት እንዴት ነሽ? እግዚአብሔር ይመስገን። ምንድን ነው መልሰን? መክሊት ነበረ ተማሪ ነኝ። ተማሪ፣ ስንተኛ ክፍል? አስራ ሁለተኛ ክፍል ዘንድሮ ማትሪክ ንሻል። የት ዩኒቨርሲቲ ብትሄጅ ብትፈተኝ ደስ ይልሻል? ኮተቤ። ኮተቤ? ለምን ይቀርብሻል? ነውዛ ለው መልስ የደበቅሽው? አጠሪሯዋል። እዛ ነው የሰረቀ ያውቀዋል። ለምን አልሽ ኮተቤ? ኮተቤ በጣም ታዋቂ ነው፣ ኮሌጅ ነው። አሁን ዩኒቨርሲቲ ሆኗል አይደለ? አምና የነበሩት የሲኒየርስ ከኛ በፊት እዛ የተፈተኑትና መልስ ሰተዋቸዋል። አሪፍ እንደሆነ ማለት ምግብ ምንም እንደማያስቸግር ነገሩ። ለሆዷ ማች የምትባይ አይነት ነሽ ማለት ነው። ስለ ምግቡ ተፈታኞቹ አያጨናንቁም፣ ስራስትስትን ሲል በጣም ቶሎ ያቀብላሉ ምናምን፣ እስኪርቶን ቢሲ ደርተውናል ምናምን ግን ብለው ነበር የነገሩሽ አይወይ ምግባቸው ነው። ምንድን ነው የምትሰራው፣ ጸጋዛብ? በግል ነው የምትንቀሳቀሰው? አዎ ጥሩ ነው በግል። የት ጫካ? ማን ነው? ከወንድሜ ጋር ከታላቅ ወንድሜ ጋር አብረን ነው የምንሰራው። የምትሰሩት የግል ስራ ነው? አይነገርም። ትዳርስ እንዴት ነው ሶፋር የተማረ መሆን አለበት። ፕሮፖዝ ስታቀርብ አዛሪያ፣ ወንድማማች ናችሁ? ማነው ታላቅ? ድምፅ የት ሄደ፣ ምንድን ነው የሚለው? የትም ድምፁን ለምንድን ነው ከፍ የማያደርገው ታላቅ ታላቀ ነው። ታናሽ ነው፣ ታናሽ ነው። ስለዚህ በድምፁ ተጠያቂ ነህ እኮ አንተ። ድምፁን ከፍ አድርገው እንዲናገር የትን ቦታ እንትን ማለት አለበት አይደል እንዴ? ሀያ አምስት ሰከንድ አለ በለው። ሀያ አምስት ሰከንድ አለ ትግሪደ እናት ትግሪደ

በጣም ረጅም ነገር ዘሎ ግቢ ውስጥ የሚገባ ሌባ ነው። ግንብ ምናምን አይፈልግ። አሁን እንግዲህ አበሻ ረጅም የሚሰራው ግንብ ነው። ከቤቱ የበለጠ አጥር ነው የሚሰራው። አበሻ አጥር እኮ ይሄ ነገር ቢነሳ እሱም አይወጣም ከዛ ውስጥ። አጥር ሲሰራ ረስግ ጥሩ ነው። አንተ ማድጋ ሲያጋጥመ ለመውጣት ማለት ነው። ሰውየው እንደዛ በፍጥነት ነው ይሄን ጣብጦ ገብቶ ያለችውን ጧጦ አድርጎ ነው የሚወጣው ናዮ ነሰፈሬዳ እንደገና ትገለባበጥ ላይ ገባ ተገለባብጦ ገባ እንደገና ተገለብጦ ገባ መኝታ ቤት ገባ መኝታ ቤት ሲገባ እንዳጋጣሚ ሰዎቹ አልተኝ ጭራሽ ሌላ ስራ ይዘዋል ባለቤቶቹ መኝታ ቤት ምን ሰቷቸው ይወጣ ጥሩ ነው እናንተ አልተኛቸ እንዴ ትዳርስ እንዴት ነው እግዚአብሔር ይመስገን አላገባው የተመሰገነ አሚን። እሺ፣ 25 ሰከንድ አለሽ። ምህረት ሊፋፋ የሚችል ነገር ጥቀሽ ልጅ። ምን ልታነግሽ ትችያለሽ? መቀነት ከምን ማዶልት ትችያለሽ? ከገደል ካፋፍ ማዶ ሰዎች ምን በላቸው? ውሃ በላቸው፣ ውሃ በላቸው። ብራቮ። ሊፋፋ የሚችል ነገር ጥቀሽ ልጅ አንደኛው መልስ ነው ልጅ። በአሁኑ ሰዓት የሚገዛ ወተት የሚገዛበት ዋጋ መሰላች። ሰውየው ነው እየከሳ እየከሳ፣ እናትና አባት እየከሱ እየከሱ፣ ልጅ እየፋፋ ምን ልታነግቺ ትቻያለሽ? መቀነት መቀነት መታጠቅ በሚለው ነው። ከምን ማዶ ል ትቻያለሽ? ካፋፍ ማዶ ሰዎች ምን በላቸው ሲባል ትሰሚያለሽ ውሃ ከቡታ ጅራ ነው የመጣችሁት። ቡታ ጅራ ምን ማለት ነው? ቃሉ የኦሮምኛ ቃል ሲሆን ቡታ ጅራ ሽፍታው አለ ወይ ማለት ነው። ቡታ የሚባል ሽፍታ ነበረ። አዎ ነበረ። ከዛ ቡታ ጅራ አለ ወይ ለማለፍ የለምስ። እንጅሩ፣ እንጅሩ መሰለኝ ሲል ሊት ይሄዳል። ቡታ እና አሁን የለም። አሁን የለም በፊት ነበር። ቆይቷል፣ ታሪኩ በጣም የቆየ መቶ ዓመት ምናምን ታሪክ ይሆናል። እኔ እንጃ እሱን አላውቅም፣ ግን የቆየ ስም ነው። ቡታ ሽፍታ ነው። ሽፍታ ነው እንግዲህ፣ የማይወረስ ነገር ነው። የእሱ ልጆች ነን ብለው እንኳን ለመምጣት ያስቸግራል። ለጥርስ መፋቂነት የሚያገለግል የእጽዋት ዝርያ ጥቀስ። እንዶድ። እንዶድ በገንዘብ ልትገዛው የማትችለው ነገር ምን ሊሆን ይችላል ፈቀድ በንባ ተለያየ እንደሀ በመሆኔ ለሰርጓት ጥራው ለሌላ ሲድሯት አልመጣም ከዳሱ ምን ይጨመቃል ሰው ምን ይጨመቃል ሀሳብ ጨምቄ ከቢሮ ጨምቄ ያመጣሁትን ግጥም ነው እየወሰድብኝ። ምን ሚሉስ ነገርሽ? ነገር አንድ ቤት ውስጥ የሚኖሩ ሰዎችን የማያስማማቸው ነገር ምን ሊሆን ይችላል? አስቤዛ ሲኖር ነው ሚያ። የለም ጭራሽ አስቤዛ። ኮንዶሚኒየም አብዛኛው እኮ ሊፍት የለውም። አስረኛው ላይ ምናምን ዕቃ ከተረሳ ለፉጨት ሚስትን። ይሄ ነው እሱ። አይደለም እንተኖ ጋ ያስቀማ ስትጫጫ ድምጽ ተዘግቶ ነው መስሪያ ቤት። ሰዎች ስማቸው በምን ሊነሳ ይችላል? በጥሩ በአድናቆትና በጥሩ ለምሳሌ እዚህ ካለ ሰው የሚነሳ ነፃነት ወርቅነህ ነው። ተስማ ያዘዚ። እሺ ትንቢት እንዴት ነሽ? ጸጉር ቤት እንዳለው አይደላችሁም። ጸጉራችሁን ለጥለት አርጋችሁ የመጣችሁት አትጠቀሙም? የራሳችሁን ሸክላ ሰሪ በገል ይበላል ማለት ይሄ ነው። ገል ታውቂያለሽ? ሸክላስ። አውቃለሁ። ሸክላ ታውቂያለሽ? ሸክላ ከተሰበረ በኋላ ገል ነው የሚባለው። እንዴት ነሽ አንቺ? አስረኛ ክፍል እንዴት ነው? አሪፍ ነው። የት ነው የምትማሪው? ገደል ግቡ። እ ገደል ግቡ ጠጅቤን ነው፣ ገደል ግቡ አዲስ አበባ። ብዙ ጊዜ ጠጅቤን ነው፣ ገደል ግቡ። ጥርሰ በረዶ ምናምን ነው። ጠጅ ገደል ግቡ ነው የሚባለው። ገነት ግቡ ነው ግን ተማሪው ገደል ግቡ ነው የሚል ገደል ግቡ። ገነት እንደሚገባ እንደማይገባ ያውቃል ተማሪው። ገነት ግቡ። ስንተኛ ደረጃ ነው? ሁለተኛ ሁለተኛ ደረጃ ይገርማል። ሰምተናል፣ ይላል አሁን ዳይሬክተሩ። መንስል ባንድራ ሲሰቀል፣ እቺ ምስኪን ልጅ ባትነግረን ኖሮ የትምህርት ቤቱን ስም እያጎደፋችሁ። ሀያ አምስት ሰከንድ አለች። ምንድን ነው መሆን የምትፈልጊው አንቺ? ቦክሰኛ። ምን አለች? ነዋይ ፈርቶ ነዋይ ፈርቶ ቦክሰኛ ነው። መብቷ ነው ማንም እኮ አልጠየቀውም። መብቷ ነው። ስቤተኛውም ታስተንፍስ። ከነአን እንዴት ነሽ? ከነአን ታዋቂ ሆነሻል አሉ። በጣም። እሺ እና ከነአን እንዴት ነሽ? ምንድን ነበር ምሰሪው? ማህበራዊ ሰራተኛ። ማህበራዊ ሰራተኛ ነሽ? አይ ነው ረሳው። ገባሽ ምንድን ነበር በእንግሊዘኛ አልሽኝ? ሶሻል ወርክ ወርከር አይባል? ሶሻል ወርከር ሀያ አምስት ገንዳለች። ትዳርስ እንዴት ነው? ደህና ነው። አግብተሻል? አይ አላገባውም። ከናን እንዴት ነሽ? ከናን ምንድነው የምትሰሪው? ልጆች ጋር ነው የምሰራው፣ ሶሻል ወርከር ነኝ። ልጆች ጋር ማለት ልጆች ላይ ታዳጊዎች ላይ ወጣ እዛ የምትሰሪው ምንድን ነው የምታደርጊላቸው ለእነሱ ያው ሶሻል ወርከር ነኝ ሶሻል ወርከር የሚያደርገውን ነገር ማለት ነው የት ነው የግል ድርጅት ውስጥ ነው የግል ድርጅት ተከፍሎች ነው ጥሩ ስንት ይከፍሉ ማለት እንዴት ነሽ እግዚአብሔር ይመስገን በሀገራችን ሴቶች የሚጠሩበት የማዕረግ ስሞች ክብርት ክብርት። የድመት ዝርያ የሆነ እንስሳ ስም ጥሪ። ድመት። ድመት። የኢትዮጵያ የትንፋሽ የሙዚቃ መሳሪያ ጥቀሽ። የጉምዞች ረጅሙ ነገር፣ የጉምዞች ረጅሙ ነገር። በዋናነት እጅሽን በመጠቀም የምትጫወቹ የስፖርት አይነት ጥሪ። ቦክስ። ቦክስ። ከመሄድ አስቀድመ ቦታ መያዝ ያለብህ ቦታ ጥቀስ። ሰልፍ። ሰልፍ። ስንት ያክፍለሽ? ኬጂ ቱ ኬጂ ቱ። ምንድን ነው የምትወጁ ትምህርት? አማርኛ አማርኛ። ከአማርኛ የምትወጁ ፊደል ምንድን ነው? በ ለምንድን ነው መላጣ ስለሆነች? በመላጣ ነች እንዴ? ጸጉር ያላት ማን ነች? ጸጉር ያላት ሰጸጉር አላት፣ ሸም ጸጉር አላት። በመላጣ ነች። የት ሄደ ጸጉሯ? ተቆረጠ። ተቆረጠ። ማን ነው የቆረጣት? ጸጉር ቆራጭ። ጸጉር ቆራጩ። አዎ። በረዶ ቤት ውስጥ ምን ሊቀመጥ ይችላል? ፍሩት። የሆስፒታል ነው እንዴ ፍሪጁ? አስክሬንም በል። በረዶ ቤት ውስጥ ምን ሊቀመጥ ይችላል? እንቁላ በስምንት ብር አንድ ተገዝቶ ነው እንኳ ፍሪጅ ውስጥ የሚገባው። ምነው ጠግበናል አሏቸው። ምንድን ነው የምትሠሪው አንቺ? ያው ፋስት ፉድችን ነው የምንሰራው። በኢትዮጵያ እኮ ፋስት ፉድ ተብሎ ቀይ ወጥም አለ አይጠፋም፣ ጥብስም አለ። ፋስት ፉድ ተምታቷል እኮ። ከሰዎች ጋር ስትኖሪ ምናቸው ሊከብድሽ ይችላል? አመጋገባቸው። በቃ እነዚህ መሶብ እራሱ አድርገው የሚተኙ ሰዎች ማለት ነው። ትዳርስ

አንድ ወንደላጤ እስኪያገባ ድረስ ምን አይነት የቤት ዕቃም ላይገዛ ይችላል? ላውንደሪ ማሽን፣ የልብስ ማጠቢያ ማሽን ካገባም በኋላ አይገዛም። አሁን ወንዝ ወርዶ ከሚስቱ ጋር ያዥ እዛ እንደ ድሮ ወንዝ ዳር ታጥፎ የሚቀመጥ ነገር። ጨጓራውን ያመመው ሰው እንዴት ይሆን የሚቀምጠው? ጭሽሮ እስኪ ልሞክር ሰዎች፣ አሮጌ ጋዜጦችን ምን ሊያደርጓቸው ይችላሉ? ሸኖቤት ይጠቀሟቸዋል። ጋዜጣ ይዞ ወደ ሽንት ቤት የገባ ሰው ቀድማችሁ መግባት አለባችሁ። እንደምን ንግድ ስራ ፍቃድ ገንዘብ የሚያስገኝ ከሆነ ሁሉም ነገር ንግድ ፍቃድ የሚያስፈልገው ይመስለኛል። ምናልባት ለቅሶ ሙሾ ምናምን አውራጆች ዘመዴ ነው ብለው ከድርቅ ካላለ ከዛ መንግስት ሕግ ያውጣል። ለዘመድም ቢሆን ከአራት ስኒ በላይ ማለት አይቻልም። ዋይ ዋይ በቃ ከዚህ ከቀጠላችሁ ታክስ። በቤተሰብ ውስጥ ብዙ ጊዜ ግጭት የሚያስነሳ ርዕስ ምን ሊሆን ይችላል? ማሬ ውርስ። አክቲቭ ውርስ። የውርስ ጉዳይ እንደውም አንደኛው መሆን ነበረበት። አባትየው እንደሞተ ነው። ከዛ በኋላ የሚመጣው ሰዎች እሳቸውን አይመስልም ከሌላ የወለዱት መሰለኝ። ለፍታ ሳድጋ በመጦር ያቱ ሊካፈረ ከዛ ሲያለቅስ አባቴ አባቴ ይላል ላይልም ብሎ ሲል ገና አባ ሲል አባቱ ነው። ሰዎች ምን ሲያደርጉ አፋቸውን ለመሸፈን ይሞክራሉ? ምስጢር ሲያወሩ፣ ሰው ሲያሙ ሲያሙ ዘመኑ እንዲዞርን ልንቀበረው ነው። ይሄ ሰውዬ እንደ ሳስቶ ሳስቶ ባጥንቱ እየሄደ ነው ግዜ